ሰላም ጠና ያስጥልኝ። የተወደዳችሁ የቃሉ ቤተሰቦች፣ ባለፉት ጊዜያት የኒህምያን መጽሐፍ በጣም አጠር አጠር እያደረግን ለመዳሰስ ሞክረን ምዕራፍ ዘጠኝን ጨርሰን አሁን የመጨረሻዎቹ ምዕራፎች ላይ ያለነው ዛሬ እናጠቃለን። ራፍ 9 ምንድን ያደረጉት እነዚህ ሰዎች? በጣም በብዙ መከራ ስለሄዱ ሁለተኛ ተመልሰው ወደዛ መከራ መግባት ስላልፈለጉ በእግዚአብሔር ፊት አንድ ዶክመንት የቃል ኪዳን ወረቀት ሰርተው ነህሚያ ካህናት፣ ሌዋውያንና የህዝቡ አለቆች ሆነው ምዕራፍ 9 መጨረሻ ላይ እንዳተሙበት አይተናል። እዛም ላይ ሲናገር የታመነውን ቃል ኪዳን አድርገን እንጽፋለን አለቆቻችንም፣ ሌዋውያኖቻችንም ካህናቶቻችንም ያትሙበታል ብለው ተስማሙ ማለት ነው። ዛጋና ያቆመ ነው። ከዚህ በኋላ እንመለስም አሉ። አሁን ወደ ምዕራፍ 13 ነው ቀጥታ የምንሄደው። በመካከል ግን ምዕራፍ 10፣ 11 እና 12 ላይ ያሉትን ነገሮች በአንዳንድ አረፍተ ነገር ጨርሰን ምዕራፍ 13ን አጥር አድርገን እናይና እንጨርሳለን። አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። ምራፍ አስር ሲመጣም እነማን ይህንን ዳኪመንት እንዳተሙ ነው የሚነግረን። ምን እንዳተሙ ያተሙት ምንድን ነው? ምራፍ ምራፍ አስር ቁጥር ሃያ ዘጠኝ ላይ በእግዚአብሔርን ባሪያ በሙሴ እጅ በተሰጠው በእግዚአብሔር ሕግ ይሄዱ ዘንድ የጌታችንንም የእግዚአብሔርን ትእዛዝ ሁሉ፣ ፍርዱንም፣ ስርዓቱን የሚጠብቁን ያደርጉ ዘንድ እርግማና መሐላውን አደረጉ ይላል። ምራፍ አስር ያ ነው። ከዛ እነማን ይህን ዳኪመንት ከዚህ በኋላ እግዚአብሔርን እንከተላለን፣ በመንገዱ እንሄዳለን፣ ትእዛዛቱን እንጠብቃለን ብለው ወረቀት ጽፈው ተስማምተው አታተሙ ምዕራፍ 10 እነማን እነማን እንዳተሙት ይነግረናል። ምዕራፍ 11 ላይ ስትመጡ ኢየሩሳሌም አሁን ቀጥሯ ተሰርቷል፣ ሕዝቡ መኖር ጀምሯል። በኢየሩሳሌም ግን የሕዝቡ ቁጥር በጣም ትንሽ ነው። ስለዚህ አንድ አስረኛውን እያንዳንዱ ክላን ካለው ማህበረሰብ ውስጥ አንድ አስረኛው በኢየሩሳሌም እንዲቀር ይስማሙና፣ እነማን እንደቀሩ በኢየሩሳሌምን ለመጠበቅ ማለት ነው። እነማን እንደቀሩ ምዕራፍ 11 ዝርዝሩን ይነግረናል ማለት ነው። ምዕራፍ 12 ላይ ስትመጡ ከባቢሎን ምርኮ የተመለሱትን ሰዎች ስም ዝርዝርና ልስት ነው የሚነግረን። ያንን ካለም በኋላ ወደ ምዕራፍ 13 ይመጣል። ምዕራፍ 13ን በምታዩበት ጊዜ ነህምያ ምዕራፍ 13 ነህምያውን ፕሮጀክቶቹን ሁሉ ጨርሶ አዋቅሮ ከተማይቱን ሰርቶ የአምልኮውን ስርዓት፣ ደንቡን፣ ህጉን፣ ስርዓቱን እንደገና የእስራኤል ልጆች እንከተላለን ብለው መስመር ላይ ገብተው መንቀሳቀስ ከጀመሩ በኋላ ተመልሶ ወደ አርጤክስ ይሄዳል እና ሰዊት ሲናገሩ ትንሽ ረዘም ላለ ጊዜ ሄደው 13 ዓመት ያህል ተመልሶ ሄዷል። ኒህምያ አሁን ተመልሶ ሲመጣ ያገኘው ነገር አለ። የእስራኤል ልጆች ወድቀው ነው ያገኛቸው። ከማሉት ነገር እናደረጋለን ካሏቸው ነገሮች ከእያንዳንዱ ነጥብ በነጥብ ወድቀው በተቃራኒ ሆነው ነው ያገኙት። ምንድን ነው የሚያስተምረን? ሪመምበር የመሳፍንትን መጽሐፍ ምዕራፍ ሁለትን ስትመለከቱ የእስራኤል ልጆች አንድ ያሳለፉ ሳይክል አለ። ይሄም ሳይክል ምንድግ ነው? መሪ ሳይኖር ሲቀር ሄደው ባአልን ያመልካሉ፣ አስታሮትን ያመልካሉ፣ የፍልስጤማን አማለክቶችና የከነዓንን ሃይማኖት ይከተላሉ። እግዚአብሔር ይመጣና ለጠላቶቻቸው አሳልፎ ይሰጣቸዋል። ይጮሃሉ በእግዚአብሔር ፊት። እግዚአብሔርም ይራራና አንድ ፈራጅ ያስነሳላቸዋል፣ ከጠላቶቻቸውም እጅ ያድናቸዋል። ያ ፈራጅ በህይወት እስካለ ድረስ የእስራኤል ልጆች እግዚአብሔርን ያመልካሉ። አሱናስ ያ ሰውዬ ግን ከፒክቸሩ ሲወጣ ሲለይ ሲሞት ተመልሰው ወደ ኃጢአታቸው ይገባሉ። ይሄ ሳይክል በጣም ለአራት መቶ ዓመታት ያህል ነው የቀጠለው በእስራኤል ልጆች ታሪክ ውስጥ ሳሙኤል እስከመጣበት ጊዜ ድረስ ማለት ነው። በጣም ለረጅም ዘመን ሄደውበታል። መሪ ሳይኖር ሲቀር ሶሳይቲ ይበላሻል። መሪው ደግሞ ኳሊቲ ያለው መሪ መሆን አለበት። የእግዚአብሔር ሰው መሆን አለበት። ለእግዚአብሔር ቤት የእግዚአብሔር ሕዝብ የሚያስተዳድረው መሪ፣ የሚመራው መሪ ከእግዚአብሔር ዘንድ የተቀባ እግዚአብሔር ራሱ ቪዥንን የሞላበት ጥሪውን ያስቀመጠበት፣ ለዛም ጥሪ የሚሆን ጸጋና ብቃትን የሰጠው መሪ ማለት ነው። በሹመት እንዲሁ ተቀጥሮ የመጣውን ማለት አይደለም። አሁን በዚህ ዘመን እንደሚደረገው አምጥተ ዝም ብለው እንደምታስገባው መሪ እሱ ነው ተቀበረ እንደሚባለው አይደለም። መሪ ማግኘት በእግዚአብሔር ፊት በጣም የከበረ በጣም ከባድ የሆነ ስራ ነው። መንበር ኢየሱስ ክርስቶስ ሐዋርያቱን ሲመርጥ ምራፍ 10 ላይ ማቴዎስ ምራፍ 10 ላይ ሄዳችሁ ስትመለከት ምንድን ያደረገው ሌሊቱን ሙሉ ሲጸልይ ነው ያደረው ይላል። ከዛ በኋላ አንተ አንተ አንተ አንተ ብሎን የመረጣቸው ይሄ ነው አመራረጡ። በእግዚአብሔር ፊት መነባት አለበት መሪ ማግኘት፣ ማለት በጣም የሚገርም አይነት ስጦታ ማግኘት ማለት ሐዋርያው ጳውሎስ ጢሞቴዎስን መሪ አድርጎ መጋቢ አድርጎ ለጢሞቴዎስ ማኑ ለኤፌሶን ቤተ ክርስቲያን ሲያስቀምጠው በጣም በጣም ትሬን አድርጎታል፣ አሰልጥኖታል፣ ራሱን እንዲመስል አድርጎታል፣ አብቅቶታል። ብቃት ይጠይቃል መሪነት። ኒህምያን ስታዩት እንደዚህ አይነት መሪ ነው፣ ብቃት ያለው መሪ ነው። ሸክም ነበረው ለህዝቡ፣ በጣም አይለኛ ዲፕ የሆነ ሸክም ፔን የተቀላቀለበት ሸክም ነበረው። ያ ሸክም ነህሚያን አንበርክኮታል። የጸሎት ሰው አድርጎታል። በሦስተኛ ደረጃ የቪዥን ሰው ነው። ራእይ ነበረው። እግዚአብሔር በልቤ ለእስራኤል ዘንድ ሠራው ለእስራኤል ሠራው ዘንድ በልቤ ያስቀመጠውን ነገር አነገርኳቸውም ነበር ይላል። እግዚአብሔር የተናገረው ማረግን ምን ማረግ እንዳለበት የሚያውቅ መሪ ነበር ነህሚያን። የካራክተር ሰው ነው። ምራፍ አምስት ላይ ስትመጡ ፈጽሞ ከህዝቡ ዘንድ ህዝቡን የሚያስጨንቅ ነገር አላደረግም፣ ይልቅስ የህዝቡ አለቆች ህዝቡን ባስለቀሱት ጊዜ የተሟገተላቸው እዳቸውን እንዲቀልላቸው ኑሯቸው እንዲቀልላቸው የተሟገተላቸው እሱ ነው። መሪ ማለት በጣም በብዙ ሰልፍ ውስጥ የሚያልፍ ሰው ነው። መንፈሳዊ ውጊያን የተለማመደ ሰው መሆን አለበት። እንደ ኒህምያ ምዕራፍ አራትና ምዕራፍ ስድስትን ስትመለከቱ ጦርነት ነው። በቃ ብዙ ወጥመዶች ተዘጋጅተውበት ኒህምያ እንዴት አድርጎ ተዋግቶ እንዳሸነፈ የሚያሳዩ ክፍሎች ናቸው። መሪ ማለት በጣም የሚገርማችሁ ነገር ህዝቡን ለስራ የሚያነሳሳ የሚያደፋፍር፣ የሚያነ ቃቃ ነው። ህዝቡን ልቡን የሚሰብር የሚወጋ፣ የህዝቡን ልብ የሚያወርድ ሰው መሆን የለበትም። በጠላቻና በበቀል በህዝቡ ላይ የሚወጣ መሪ ሊሆን አይችልም። እሱ መሪ አይደለም። ወገኖቹ ብዙ ነገር ማለት እንችላለን። ነህሚያ የካራክተር ሰው ነው። በጣም እግዚአብሔርን የሚፈራ እግዚአብሔርን የሚወድ ሰው ነው። ይህ ነው መሪያቸው። የሰራ ሰው ነው። ቅጥሩን ሰርቶ በሃምሳ ሁለት ቀን ውስጥ እየጨረሰ በጣም ጠንካራ ሰራተኛ ሰው ነው። ብርቱ ሰው ነው ምንም በፊቱ ቢቆም የማያስቆመው ለጦር ሜዳ እንደሚሮጥ ፈረስ ፊትፊቱን እያየ በድፍረት የሚደፋር ቦልድ የሆነ እግዚአብሔርን የሚፈራ መሪ ነው ነህሚያ። የእሱ አለመኖር የፈጠረው ክፍተት ምዕራፍ 13 እንዲጻፍ አድርጓል። የመጀመሪያው ነገር ሕጉ ተረስቶ ነበር። ሕጉ አልተነበብም ነበር። ምዕራፍ ቁጥ ቁጥ ራፍ እስከ 3 ያለው ያንን ነው የሚነግረን። ሕጉ እንዲነበብ አደረገ። ሕጉ በሚነበብበት ሰዓት አንድ ነገር ተገኘ። አሞናውያንና ሞዓባውያን ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። ለምን እንደሆነ ስለምታውቁ እዛ ውስጥ አልገባም። ተገኘ። ህጉን እንዲነበብ ያ ቃል ህጉ ሲነበብ እኮ ነው የእስራኤል ልጆች ያን ጊዜ ንስሐ የገቡት፣ ያንንም የቃል ኪዳን ወረቀት ጽፈው ያተሙት። ህጉ እኮ ነው ነገሮችን ገልጦ ያሳያቸው፣ ድካማቸውን የገለጠላቸው፣ ውድቀታቸውን የገለጠላቸው፣ ስህተታቸውን ያሳያቸው፣ እርማት እንዲወስዱ ያደረጋቸው ህጉ ነው። አሁንም ህጉን ነው ያመጣው። ህጉ ሲነበብ ነገሮች ተገላለጡ። መገኘት የሌለበት በእግዚአብሔር ቤት ውስጥ መገኘት የሌለበት እንዳይገኝ የሚለውን ነገር አዩ። አሁን ከዛ በኋላ ህዝቡን ለዩት ይላል። ነሚያ ያደረገው ያንን እንደገና ሪስቶር ሲያደርግ ትመለከታላችሁ። ወገኖች ሆይ መሪ ሲኖር፣ the absence of leadership የሚያመጣው ነገር ውድቀትን ነው። እሱ ግን በቦታው ላይ ሲቀመጥ የሚመጣው ነገር ህዝብ ይለያል። ለእግዚአብሔር ራሱን ይለያል። በእግዚአብሔር ቃል ራሱን ያጸዳል። ከመካከሉ መውጣት ያለበትን ነገር ያስወጣል። ሁለተኛ ነሚያ ያጋጠመው ነገር ከቁጥር አራት እስከ ዘጠኝ ባለው ክፍል ውስጥ ከዚህ አስቀድመው ይላል ቁርባኑ፣ መስዋዕቱ፣ አስራቱ ምኑ ምኑ የሚከማችበት ክፍሉ ረጅም ስለሆነ እንዳላነበው ነው። ከቁጥር አራት እስከ ዘጠኝ ሄዳችሁ እናንተ አንበቡት። የሚከማችበት አንድ ስቶሬጅ ሩም አለ። ነገር ግን ኤልያሴብ ምንድን ያደረገው ከጦቢያ ጋር ተወዳጅቶ ስለነበረ ያንን ስቶሬጅ ሩም ጦቢያ እንዲጠቀምበት አድርጎታል። አይገርማችሁም? ለጦቢያ የእግዚአብሔርን ዕቃ አውጥቶ የጦቢያን ዕቃ አስገብቶበታል። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሹሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ይልና ለሌዋውያን ለመዘምራን ምናምን ይገባ የነበረውን ያን ዕቃ አውጥቶ የጦቢያን ነገር አስገብቶበታል። ከጦቢያ ጋር ተወዳጅቷል ይል ከጦቢያ ጋር እስራኤልን ለማጥፋት ይሄ ቅጥር እንዳይሰራ እንደ ህዝብ እንዳይሰበሰብ፣ ቅንደኛ ጠላት ማን ነው? ጦቢያ ነው። እንዴት ከጠላት ጋር ትወዳጃለህ? በእግዚአብሔር ቤትስ የከበረው የእግዚአብሔር ዕቃ የሚቀመጥበትን ጓዳ ታራክሰውና ታዋርደው ዘንድ ካህን ሆነህ ከጦቢያ ጋር ተወዳጅተህ የእግዚአብሔርን ዕቃ አውጥተህ ደጅ ጥለህ የጦቢያን ዕቃ እንዴት ታስገባለህ? ያ ነው ያጋጠመው። ወዳጅነት ከዓለም ጋር ከሰይጣን ጋር ከራስ ከክፉ ከስጋ ፈቃድ ጋር ዲብ የሆነ ወዳጅነት ሲፈጠር የሚሆነው ነገር የእግዚአብሔርን ዕቃ አውጥቶ የጠላትን ዕቃ በእግዚአብሔር ቤት ውስጥ ማከማቸት ይሆናል። ምንድን ነው በዚህ ዘመን የጠላት ዕቃ? ቂም፣ ጥላቻ፣ በቀል፣ የእግዚአብሔር ነገር ያለባቸውን ሰዎች ማሳደድ፣ እውነትን መቃወም፣ ቡድነኝነት፣ ዘረኝነት፣ ገንዘብ ወዳድነት የእግዚአብሔር ሲሰራ ስራ ሲሰራ ሆን ብሎ ማፍረስ የሚሰሩ ሰዎች ተፍ ተፍ የሚሉ በእግዚአብሔር ቤት ውስጥ የሚሰሩ ሰዎች እንዳይሰሩ ማድረግ፣ እነዚህ ነገሮች የሴጣን እቃዎች ናቸው። ቤቱን እየሞሉት ጓዳውን ጢም አድርገው፣ ብዙ ነገር መዘርዘር ይቻላል። ጢም አድርጎ የሞሉት እነዚህ ናቸው፦ ገንዘብ ወዳድነት፣ ሸር፣ ተንኮል፣ እነዚህ ነገር ናቸው። ጢም አድርጎ የሞሉት አጋንንታዊ ነው። ከጦቢያ ጋር ተወዳጅቶ ይላል ምን አረኩ ይላል? አጸዳሁት ይላል እንዲያጸዱ አደረግኳቸው። ስቶሬጁ ጸዳ። ስቶሪጁ ልባችንም ጭምር ነው። ልባችንም ጭምር ነው፣ ማንነታችን ጭምር አጸዳሁት። ከዛ በኋላ እግዚአብሔርን ነገር መልሼ ከተትኩበት ይላል። ይህን ይህንኑ ማድረግ ያለብን እሱ በሌለበት ጊዜ ሌላ የተፈጠረው ነገር ምንድን ነው? ሌዋውያን እድል ፈንታቸውን ማግኘት ሲገባቸው አልተሰጣቸው። እነዚህ ሰዎች ስራ የላቸውም። የተጠሩ የተለዩ ለዚሁ ለቤተ መቅደሱ ስራ፣ ለክህነቱ ስራ የተለዩ የእግዚአብሔር አገልጋዮች ናቸው። የሚገባቸው በደንብ እናንተ የሌዋውያን ስርዓት ስለምታውቁ ዛ ውስጥ አንገባም፣ ግን የሚገባቸው ነገር ድርሻ አለ፣ አልተሰጣቸው። ስለዚህ ወደ እርሻቸው ሄዱ ይላል። ሌዋውያንም እድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻቸው እንደሄዱ ተመለከትኩ ይላል። አሁን ችግሩ የእኛ ዘመን ሌዋውያኖች እግዚአብሔር ስፔስፊክሊ የቀባቸው ለዓላማው የለያቸው ለመንግስቱ ስራ ለአንድ ፕሮጀክት እግዚአብሔር ቅባት ጸጋ ሰጥቶ የለያቸው ሰዎች አይደለም ደሞዛቸው እኮ አይደለም። የሚገባቸውን ቦታ እንኳ መያዝ አልቻሉም። እንግዳው እንግዳ እንግዳ የሆነው የማይመለከተው ቦታ ቦታውን ይዞ እነሱ ጥግ መስመር ላይ ተቀምጠው ኮርነር ላይ ተቀምጠው ተመልካቾች ሆነዋል። ወጥተው እንደ ሌላው ሰው ስራ እየሰሩ ነው። እዛ ድርሻቸውን መቀመል ሌላ እሱ ዳስ ተሰከን ስቴፕ ግን እነዚህ ሰዎች ሲጀመረ እራሱ የሚገባቸውን ቦታ እንኳን በማህበር ውስጥ አልያዙም በቃ። ስለዚህ ወደ እርሻቸው ሄዱ እንደሚለው እነዚህም ወደ እርሻቸው ሄዱ ወደ ስራቸው ሄደዋል። ኮርነር ላይ ናቸው በቃ እየሰሩ ነው የሚበሉት። ስለዚህ ያ ነገር ምንድን ያደርገው ሪስቶር ሲያደርገው ትመለከታላችሁ። ሰው ሾመላቸው ስርዓታቸውን እንደገና እንዲጠበቅላቸው ሲያደርግ ትመለከታላችሁ ማለት ነው። ነህሚያ ይህንን ከቁጥር 10 እስከ 14 ባለው ክፍል ውስጥ ትመለከታላችሁ። ስድስት ነገሮች ናቸው የሆኑት። ሰንበትን ሲያራክሱ ታያላችሁ። የተቀደሰውን እግዚአብሔር እራሱ በአፉ ሰንበትን እንዲያከብሩ ትእዛዝ ሰጥቷቸው ሳለ ነህምያ በነበረበት ጊዜ ሰንበት እንዲከበር የኢየሩሳሌም በሯ በሰንበት ጊዜ ተዘግቶ እንዲውል ኢቭን በሮቿ እንኳ ኖርማል ሲከፈቱ ሌት ሆነው ህዝቡ ከነቃ በኋላ ቁርሱን ከበልቶ ከተነቃቃ በኋላ ጠዋት በሩ ከተከፈተ ድንገት ጠላት አድፍጦ ገብቶ በተኛበት እንዳይጨርሰው በስነ ስርዓት ከነቁ ከተነቃቁ በኋላ ወደ ቴን አካባቢ እንቅስቃሴ ሲጀምር ያን ጊዜ በሩ እንዲከፈት አዞ ነበር። አሁን ግን ያቀርቶ በሰንበት ሰዎች አህያ እያመጡ እቃ ምናምን በአህያ ጭነው እያመጡ ይሸጡ እንደነበር ደረስኩበት ይላል። ምን ይላል? ቁጥር 15 ላይ በዚያም ወራት በይሁዳ በሰንበት ቀን የወይን መጥመቂያ የሚረግጡ ነዶ የሚከምሩትን የወይን ጠጁንና የወይኑን ዘለላ በለሱንም ልዩ ልዩ ዓይነት ሸክም በአህዮች ላይ የሚጭኑትን በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየሁ። ገበያ ባደረጉበትም ቀን አስመሰከርኩባቸው። ተያዙ በሰንበት ቀን ምን ማለት ነው? ለእኛ መሪ ከሌለ መስመር ላይ አስገብቶ የሚመራን መሪ ከሌለ ሊደርሺፕ አብሰንስ ሲፈጠር የተቀደሰውን ነገር ማራከስ ቀላል መስሎ ይታየናል። ለዚያ ኮነ ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንዴ ቅዱስ ቁርባን እኮ ተራክሷል እናንተ ጋር መበል አረጋችሁታል። ስለዚህ እግዚአብሔር መጥቶ አንዳንዶቹን ወሰዳቸው ታመሙም ይላል። ማራከስ ይጀምራሉ። የተቀደሰው ነገር ቀሉ ይታየናል። የከበረውን ነገር የእግዚአብሔር ነገር የተቀደሰው ነገር እሱን ማራከስ ሲጀመር ነህሚያ ሲሞግታቸው በዚህ ነገር ላይ ትመለከታላችሁ። እንደገና ያንን ስርዓት መልሰው ደግሞ ሪስቶር ሲያደርግ ደግሞ ሰንበት እንዲከበር ሲያደርግ ትመለከታላችሁ። ይህንን ከቁጥር 15 እስከ 22 ብትሄዱበት ታገኛላችሁ። ሌላ እሱ ሳይኖር መሪው ስላልነበረ የተፈጠረው ሌላ ከባድ ችግር ምንድን ነው የሚባል መደባለቅ። ድብልቅ ድብልቅ ህዝብ ተፈጠረ። ደግሞም በዚያ ወራት ይላል ቁጥር 23 ላይ። ይህንን ከቁጥር 23 እስከ 27 ባለው ክፍል ውስጥ ታገኙታላችሁ። ደግሞም በዚያ ወራት የአዛጦንና የአሞን የሞአብን ሴቶች ያገቡ አይሁድ አየሁ ይላል። ልጆቻቸው የአይሁድን ቋንቋ ይናገሩም ነበር ይላል። ዞር ስለላቸው ቃል ገብተው ልጆቻችንን አንሰጥም፣ የእነሱንም አንወስድም ብለው ቃል ገብተው ሳለ ዞር ስሌላቸው የሞዓብ የአሙንን ሴቶች አግብተው ወለዱ። መውለዳቸው ብቻ ሳይሆን ልጆቻቸው አይሁዳዊ ዘር እያለባቸው ቋንቋቸውን አይናገሩ ማዛጦንኛ ነው የሚያወሩት። ለምን ድብልቅ ህዝብ ነው፣ ለየዋቸው ይላል ወገኖች። ወይ መሪ ከሌለ የሚፈጠረው አንደኛው ችግር መደባለቅ፣ ድብልቅልቅ ያለ እንዲሁም ጭራሽ የቤተ ክርስቲያን መጽሐፍ ቅዱሳዊ መንፈስ ቅዱሳዊ ሰማያዊውን ቋንቋ የማያቅ አዛጦንኛ ብቻ የሚያወራ ትውልድ ይበዛ አለማዊ ቋንቋ አለማዊ አስተሳሰብ አለማዊ አመለካከት አለማዊ ድዛየር መሻት ያለው ስለ እግዚአብሔር ነገር ምንም የማያቅ ግን እኮ ቤተ ክርስቲያን ነው የክርስቲያን እንዲህ አይነት ትውልድ ይበዛ ለምን ስለተደባለቀ ድብልቅ ነው ሃይብሪድ ነው። ይህንን እንዲጠራ ሲያደርግ ትመለከታላችሁ። መጨረሻ ላይ ስድስተኛ ከዋነኛውም ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሆሮናዊው ለሰንበላጥ አማች ነበር ይላል። የካህን ዘር ካህን፣ ካህን፣ ካህን፣ ካህን፣ በእግዚአብሔር ቤት አገልጋይ የሆነው ሰው የእስራኤልን ልጆች አጥብቆ ከሚጠላ ሊያጠፋቸው ሲሰራ ከነበረው ከሰንበላጥ ጋር ተጋብቶልህ አማቾኑ ቁጭ ብሏል። አባረርኩት ይላል። ሄጋ ፋርድ እንዲህ የተጋባ እንዲህ የተጋባ ሰው አባረርኩት። ምን ማለት ከክህነቱ ተባረር፣ ከዛ ከመቅደስ አካባቢ ተባረር እንግዲህ የሰውዬ ወጥቶ ተባሮ ጊዜ ወስዶ ለራሱ አስቡ ንስሐ ገብቶ መስዋቱን አቅርቡ ምናምን እንደዚህ ስርዓት ይፈጽም አልፈጽም አይፈጽም አይሀብኖ አይዲ አላቅም። የሚገባኝ ነገር ግን ይሄ ነው። በእግዚአብሔር ቤት ውስጥ ሳይሆኑ ነን ብለው እየተቀመጡ አሉ። ራእይ ላይ ሲጽፈላቸው ዮሐንስ ሲናገር አይሁድ ሳይሆኑ አይሁድ ነን የሚለ ሐዋርያ ሳይሆኑ ሐዋርያ ነን የሚሉትን ይላል። እነዛን አጥብቆ የኤፌሶን ቤተ ክርስቲያን ምን ያህል ርዝስት እንዳደረገ ታስታውሳላችሁ። ከሰንበላጥ ጋር የተጋባ የሰንበላጥን ጉዳይ ለማስፈጸም የአጋንንትን የዚህን ዓለም ጉዳይ የሰይጣንን ጉዳይ የሰውን አጀንዳ ለማስፈጸም ከሰው ጋር ተጋብቶ የመጣ አገልጋይ ካለ ዞር ቢል ጥሩ ነው። በቃ ዞር ማለት አለበት። ለእውነተኛ አገልጋዮች ያብር መከፈት አለበት። ለእግዚአብሔር ሰዎች ብሩ መከፈት አለበት። አባረረው። ምን ይሰራል እዛ? ከዓለም ጋር ተጋብቶ የሰውን አጀንዳ የሴጣንን አጀንዳ ለማስፈጸም የሚመጣውን የተቀመጠውን፣ እዛ ቦታ ላይ ያለውን እየለየን ዞር ማድረግ አለብን። ጊዜ ይሰጠው ይውሰድ። እንዴ ንስሓ ይገባ ይመለስ። የሚመለስ ከሆነ ወገኖቹ የመፈራራት የለብን። እውነቱ ይሄ ነው። እውነቱ ይሄ ነው። ነገሮች በጥቅስ ተለውሰው ስለሚመጡ እግዚአብሔርን የመቃወም ያህል እንዲመስለን ተደርገን ሼፕ ስለተደረገን አንድ አንድ ጊዜ እውነትን እያወቀን ግን ለመናገር ያቅተና ጉልበትና አጣለን። ዘ ትሩዝ በእግዚአብሔር ቤት ውስጥ ከዓለም ጋር ተጋብቶ መጥቶ ከሰይጣን ጋር ተጋብቶ መጥቶ የሰውን አጀንዳ፣ የስጋን ነገር ለማስፈጸም እዛ ቦታ ላይ የተቀመጠውን ሰው ዝም ብለን መመልከት የለብንም፣ እያለ ነው። ሊደር ሲመጣ ይፈነቃቀለዋል፣ ያባረረዋል። ና ሊደር በምንልበት ጊዜ ለአዲስ ኪዳን ቤተ ክርስቲያን የሽማግሌ ቦርድ ፓስተሮችን ምናምን እንድታዩ አልፈልግም። እነሱ መሪ ስለሚያስፈልጋቸው ለእኛ መሪያችን የቤተ ክርስቲያን ራስ የሞተላት መንፈሱን የሰጣት ደግሞም በእኛ ውስጥ ያለው መንፈስ ቅዱስ ነው። እሱ በቦታው ላይ ተቀምጧል ወይ ብለን እንጠይቅ። አለ ወይ? እሱ በቦታው ላይ ሲቀመጥ በእርግጥ የሚመሩ የሱን ድምፅ እየሰሙ በእውነት ላይ ሆነው በቃሉ ላይ ቆመው ታማኝ ሆነው የሚያገለግሉን በሰው ደረጃ መሪ ተብሎ የሚጠሩ ሰዎችን ሊሰጠን ይችላል። ለምን? በቦታው ላይ ስለተቀመጠ። አንደኛ በአንተ ህይወት ውስጥ በቤት በትዳር፣ በልጆችና በአገልግሎት በቤተ ክርስቲያን መንፈስ ቅዱስ ዋነኛ ሆኖ መቀመጡን ግን እርግጠኛው መንፈስ ቅዱስ በእኛ ውስጥ ዋነኛ መሪ፣ ድምፁን እየሰማን ሀሳቡን እያገለገለን መንገዱን እየተከተለን የማንሄድ ከሆነ የማንመራ ከሆነ እነዚህ ነገሮች በህይወታችን የማይከሰቱበት ምንም ምክንያት የለም። ነህሚያን ስጨርስ ልክ መጽሐፉ በጨረሰው መንፈስ ልጨረስ። የእግዚአብሔር መንፈስ እንደ መሪ ሆኖ ክርስቶስ ኢየሱስ እንደ ጌታ ሆኖ በኛ ህይወት ውስጥ ተቀምጧል ወይ በእኛ አገልግሎት በእኛ ትዳር በእኛ ቤተ ክርስቲያን ውስጥ ተቀምጧሉ የሚለውን ልተውላችሁ እርግጠኛ ነኝ በነህሚያ መጽሐፍ ዳሰሳ በጣም ብዙ ነገር አግኝታችኋል ብዬ ተስፋ አደርጋለሁ በሚቀጥሉ ጊዜያት በአዳዲስ ሰብጀክቶች በአዳዲስ ነገሮች ቶፒክስ እንገናኛለን አብሬያች የነበርኩት ወንድማችሁ መሃሪ ነኝ ሰብስክራ ማድረግ አትርሱ ሼር አድርጉ ካመንት ጻፉ እንስማ ምን እንደምታስቡ ጌታ በነገር ሁሉ ይባርካችሁ ጤና ይስጥልኝ